በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስ ጠበቃዬ ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነ ተራዳኝ ዋስ ጠበቃዬ። አንተስ ለሆንክ ሚካኤል ያብላ ባለሟል ሚካኤል ለመና ፈጥኖ ሚካኤል ካምላክ ያቀርባል ሚካኤል የዋ መላክነ አዛኝ ለሰው ምልጃ ፈጣን ነው ለምናምነው የዋ መላክነ አዛይን ለሰው ምርጫ ፍጣን ነው ለምናም ነው! ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስ ጠበቃዬ። ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስ ጠበቃዬ። ደዌ ጸናበት ሚካኤል በአንተ ይድናል ሚካኤል በአደባባይ ሚካኤል ምስክር ሆኗል ሚካኤል ከቤት መቶ የተማጸነ በቃርኪዳን ሕይወቱ ዳነ ከቤት መጥቶ የተማፀነ በቃል ኪዳን ሕይወቱ ዳነ። ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስ ጠበቃዬ። ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስ ጠበቃዬ። ካአምላክ ተሰጥቶ ሚካኤል ክብር ያበራን ሚካኤል ለጉስቋላ ሰው ሚካኤል መጠጊያ ሆኖ ሚካኤል ትንሽ ትልቁ ደሃዋ ሀብታሙ ለምኗ አግኝቷል ካአምላክ በስሙ ትንሽ ትልቁ ደሃዋ ሀብታሙ ለምኗ አግኝቷል ካምላክ በስሙ። ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስ ጠበቃዬ ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስ ጠበቃዬ በብሉ ኪዳን ሚካኤል ከአምላክ ተልከ ሚካኤል ህዝበ እስራኤልን ሚካኤል ነፃ ወጣ ህግ ሚካኤል በአዲስ ኪዳን ድንቅ ሰራለ በታምራት ትፈውሳለ በአዲስ ኪዳን ድንቅ ሰራለ በታምራት ትፈውሳለ። ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል፣ ነፍሴ ሲጨነቅ ሲዝል ስጋዬ፣ ፈጥነህ ተራዳኝ ዋስ ጠበቃዬ። ነፍሴ ሲጨነቅ ሲዝል ስጋዬ፣ ፈጥነህ ተራዳኝ ዋስ ጠበቃዬ ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስ ጠበቃዬ